ስላሙ አለይኩም አረማትላይ በረርካቱ ውድን ተከበራቸው የዘምዘም ኢትዮተር ተመልካቾች በድርሰቦች እንዴት አላቸሁ? ሰላሙነወ በጣም ሰላምነን አልሐምዱ ላ ዛሬ እንደምትመለከቱት ሚያምር ሀገር እጄ ሲያምርስንዴ ተመለከቱ ማለት ነው። ያለብኮ ልጆ የሆናችሁ ፈላዳ ሚዳ የሚባል ሀገር ያላቸው ልጆዎች እ ሀገራቸውን ጎብኙ እንደምትመለከቱት ነው እናላቸው። እና እንደምትመለከቱት በጣም ነው የሚያምሩ። ስንዴ ገብሶ ስንዴ ሆኖ ነው። ይሄ ደግሞ ገለና ወንዝ ይባላል። ይህ እንደምትመለከቱት ይህ ደግሞ ትምህርት ቤቱ መሰለኛ እዛ ጋር ብዙ የማይታይም ያው ለም ፀሐይ ስለሆነ ብዙ ስለማይታየኝ ብዙ ማላሳያችሁ። ብቻ ሀገራችሁን ጎብኘት ጎብኘት ታድርጉ። እንደምትመለከቱ በጣም ያምራል ያለበት ሀገር እነዚህ ነው። ድርቅ ያሉት እንደዚህ አድርጋችሁ እንደዚህ ስታረጉት የለለ ነው የሚመስጠ፣ ማለት የምትመለከቱት ነው። በጣም ነው የሚያምረው። ንፋስ አለ፣ ብዙም ድምፅ በላይ አይሰማችሁም ግዲ ነው እንትንም ስላላለኝ ደግሞ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።

ምዕራብ ስለምትወሰደ እንደምትመለከቱት ይሄ የሚያምረው አሁን ከዚ ውሃ ስለሆነ መስኖ የተወሰደው ብዙ ናት። ውሃ ትንሽ ናት እንጂ በጣም ነው የሚያምረው። ላ ዘወዚ ሀገር የሆናቸው ልጆች ታድላቸዋል። ሜዳ በጣም ነው የሚያምረው ይሄ ስለደረቀ ነው እንጂ አሁን ያምራል በጣም

ቦታ ቦታ ነው። ይሄና ቁጭ ምቅ ቁጭ ቁጭ አድርገው እንትን አላችኋለሁ። ትምህርት ቤት እዛ እኮ ያለው ሰፈር ሳላይሽ ከተማ ይባላል ብሎ አሳያቸው። ተታይ ይሄ ማለት ነው ሳላይሽ ነው እንደምትመለከቱት ነው። ጓደኛዬ ምንድን ነው ጥሎኝ እየሄደ ነው።

ምናልባት እኮ አረብ ሀገር ያለች ልጅ ትኖር ይሆናል ይሄ አሰብኩኝና፣ ቪዲዮ ቀረጽኩላችሁ። ያው ማለት ነው። በሬው እያመሰ እንግዲህ ውሃው ይሄ አሁን ሲሄድበት ምክንያቱም የአረብ ሀገር ስለሆነ እዚህ ሀገር የሰው ስለሆነ እዚህ ሀገር ተጣላልን አይቻሉልን እኛ ኖር እኛ ፋል ማለት ነው ማለት ለራስ ፋታ ማለት ቤተሰቡ ፋይል ሲሆንልን ነው ደስ የሚላት፣ ማለት እህል ታልቸገራቸው በድርቅ ታልተንገላቱ ቤተሰቦቻችን በቃ ባሉበት ታልቸገሩ ተኖሩ እኛ ደህና ኖር ማለት ነው። ስለዚህ እኛ ብንኖርም አንዳንድ ልጆች ውጭ ብንሄድ አንድ ሩህ ነው። እዚህ ግን በጣም ብዙና ብዙ ሩህ ስላለ አድርጉ። እዚህ ጋ ደግሞ ስንደደርሰው እየተጠበቀ ነው ወፍ እየተጠበቀ ማለት ነው። እንደምትመለከቱት እህሉ ደርሷል። እሷ አካባቢ ብለጣም ነው ደስ የሚለው ላችኋለሁ ወዶችዬ። ለማንኛውም ዱዓ አድርጎ ሀገራችን ሰላም እንዲሆንልን እንደገና ደግሞ እንደዚህ ዝናቡ እንዲጥልልን ዱዓ አድርጎ ላችኋለሁ ወዶችዬ። እዚህ ደግሞ ሜዳዎች ሀገር እናሳያቸዋለሁ እንዳልኳቸው ከብቱ ባራሱ፣ አረ ይህ ሀገር የለለ ነው የሚኖረው ሰፈም የሚጣበቃለ እንደምትመለከቱት እንግዲህ ፋላና ሜዳ ይባላል። በጣም የሚያምረው ወላሂ ነው የሚላቸው ፈራሱ፣ ላሞቹ ምናምን በጣም ያምራል። በሰላም ያስገባው ሰላም ያስገባው እንጂ፣ በጣም ነው የያዘው። እንዴት አድርጌ ላሳያችሁ? ፀሐይ ስለሆነ እኔ አይታየኛል እንጂ ለእኔ አይታየም እላችኋለሁ ዶች፣ ፈረሶቹ አህዮቹ፣ ወገዎቹ ደስ የሚለው እዚህ ሀገር እስካሁን ድረስ ክልክል የለ፣ እንሻላሁ እንደ የሚከለከልባቸው ነው። ሆን ብዬ የመመኘው ሀገር ነው። ብቻ ግን ብርድ አለ፣ ብርዱ አይሻው ግን፣ ሌላው ሰፈሩ የሚያምረው ማለት ነው። እላችኋለሁ ዶች አሳባወሬም ነካ አይደለም። በርግጥ እንግዲህ ተረዱት፣ በስልክ የካሜራ ነው ቅርጾ ለዛ ምን ሊሆን ይችላል። ዝጋ ደግሞ እንደምትመለከቱት በሮቹ ሊጋጠሙ እየተጫጫ እዛም አንዱ ይጭራል። እንዲም ኮላሳያቸው በደንብ እዛ ጋ ይጨራ ነው። እንዲም ተው ያገሳል። እዚጋም እንደዚሁ ይጭራል። ሄደ ወደዛ ማለት ነው። ፈራቸው መሰለኝ ሁለት ሲሆኑበት ፈራቸው መሰለኝ ማለት ነው እና

ደግሞ እንድርቅ አይደለ መኪናው ጫት ጫና ነው። ብቻ ምን አለፋችሁ ሁሉም በየሃጃው በጎቹ ግልገሎቹ ምናምን ሲሯሯጡ እኔ ጭ አዲስ በቃ የሆነ የገጠርች ርሳ አይደለሽ እንዲ ምናምን እንዳትሉኝ፣ ግን እኛ ገር ውርማ ስለሆነ ፍየል ምናምን እንዲትሰጡ ብሎ አታቱን በየ ቦረቦተ እዛ ሀገር ግን በጣም ነው የሚያምረው። ወላ ምናታ በጠራሽ እንዳትሉኝ ለማለት ያክል ነው። ብትሉም አይደንቀኝም አይሞቀኝም ምንም ለመላት ለማለት አይደለም፣ ግን ያም ስለማ ስለማረኝ እዚጋ ደግሞ ኩበት የሚለቅመው ሴቱ ምኑ ኩበት እየለቀመ ሰበሰበ ያው ቪዲዮ እንዳላስገባቸው ብዬ ነው እንጂ ደስ ልላችሁ ስለማይችል እነሱን ስለማላስገባቸው ነው። ብዙ ኩበት የሚለቅም አሉ ምናምን ምናምን፣ ደግሞ እናቶችም ስለሆነ ቅር እንዳያላቸው ብዬ አላስገባኋቸውም እንጂ ይህ ደግሞ አባጃል ሀገር። እንግዲህ የማዶ ኮቴ ደግሞ ማዶ ይመስለኛል። የምትመለከቱ ብቻ ሀገራችሁን ጎብኚ አስጎብኚዋችሁ። ስለዚህ እናንተ ደግሞ ላይክ አድርጉ ማለት ነው። ከበሬው እየመጣብኝ ነው፣ ሊወጋኝ ነው ምናምን አላቅም። መጣ መጣ፣ ሄደ፣ ወደዛ ሄደ፣ አለፈኝ መሰለኝ፣ አለፈኝ። እዛ ጋ ደግሞ አሊ ቀዱ እየሮጡ ነው ነው የምትመለከታቸው ይታያል።

ለኔ አስተካክዬ ለመቃረጽ ያስቸግራል እንጂ ለእናንተ ጥሩ ነው። ለማንኛውም ሀገራችሁን አሳያችሁ አሳየኋችሁ። እዚህ ጋርም ያላችሁ ሀገራችሁ ዶች የዛሬው ቪዲዮ ይህንን ይመስል ነበር። ቆይ የሚያገሳ ወንዶች ይሄ ቪዲዮ በጣም ስለረዘመ ከዚህ ላይ ላቋርጠ። የዛሬው ቪዲዮ ነበረ። ወሬ በሬ ነው በሌላ ቪዲዮ ውስጥ ኮሜንት ምናምን አድርጉ። በጣም ቪዲዮ ረዘም እንጂ ባሳያችሁ ሁሉም ያምራል አይዘው ማለት ነው። ሌላ ቪዲዮ ስተምንገና ባይ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ